የአማራ ክልል መንግስት የክልሉን ዘጠና በመቶ እንደተቋጣጠረ የኮሚኒኬሽን ሚኒስተሩ ተናግረዋል። በዝርዝር የምናየው ጉዳይ ይሆናል። የሶማሊላንድ ፕሬዚዳንት ባህርጌሳ የኢትዮጵያ ከፍተኛ ተወካይ ተቀብለው አነጋገሩ። የሁለትዮሽ ግንኙነትና ቀጠናዊ ትብብር ለማጠናከርም ተስማምተዋል። በዝርዝር የምናየው ጉዳይ ይሆናል። የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠይቀዋል። ይህንም በዝርዝር የምናየው ጉዳይ ይሆናል። ሰላም እንደምን ውላችኋል? ክብራትና ክብራን የኢተፎከስ ቤተሰቦች የዕለቱን ዜና እያላችሁ ቀርብ ያለው ቻናላችን ሰብስክራይብ ቪዲዮችንን ላይክ በማለት ጀምሩ። ወደ ዝርዝራችን እናልፋለን። የአማራ ክልል መንግስት የክልሉን ዘጠና በመቶ እንደሚቆጣጠር የኮሚኒኬሽን ሚኒስተሩ ተናገሩ። ከሚያዝያ 2015 ዓ ም ጀምሮ ግጭት ውስጥ የገባው የአማራ ክልል አብዛኛው አካባቢ በመንግስት ቁጥጥር ስር እንደሚገኝ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ተናግረዋል። ሚኒስትሩ ኤንቢሲ ከተባለ አገር ውስጥ ቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለምልልስ ስለ አማራ ክልል የጸጥታ ሁኔታም ማብራሪያ ሰጥተዋል። ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ ዘጠና በመቶ የክልሉ አካባቢ መንግስት መቆጣጠሩን ተናግረዋል። የፋኖ ኃይሎች በበኩላቸው ከሰማንያ በመቶ በላይ የክልሉ አካባቢ በእጃቸው እንደሆነ የተለያዩ ጊዜ ሲናገሩ እንደነበርም ተደምቶ ነበር ግን ይህ ሁሉ ሸት ሆኗል። ባለፉት ሁለት ዓመታት በመንግሥት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት አሁንም ድረስ መቀጠሉ ከሁለቱም ወገኖች የሚወጡ መረጃዎችም ያመላክታል። ነገር ግን በአሁኑ ወቅትም የክልሉ መንግስት ተጠናክሯል። አደረጃጀቱን እስከ ቀበሌ ድረስ አጠናክሯል። አብዛኛው ዘጠና በመቶ የሚሆነውን አካባቢ የክልሉ በራሱ ታጣቂዎች አስተዳደር፣ የጸጥታ ሁኔታዎች የሚቆጣጠርበት ሁኔታ ተፈጥሯል ሲሉም ሚኒስትሩ ተናግረዋል። ከቁጥጥር ውጭ የሆኑ አካባቢዎች በተመለከተ ደግሞ የቀሩት የክልሉ ጸጥታ ኃይልና የፌዴራል ኃይል በጋራ ሆነው ችግሩን የሚፈትበት ሁኔታም እየተፈጠረ ነው ብለዋል። በድርድርና በህግ ማስከበር እንቅስቃሴ አብዛኛው የክልሉ አካባቢዎች ሰላማዊ ሁኔታ ተፈጥሯል። የክልሉ ነዋሪዎች ማህበራዊ እንቅስቃሴ ጨምሮ የዕለት ከዕለት ህይወታቸው በግጭቱ በፋኖ ኃይሎች መስተጓገሉም ይናገራሉ። አገርቱ ከነበረችበት የታፈነ ፖለቲካ ምህዳር በማስፋት ወደ ነፃነት የሚደረገው ሽግግር ችግሮችን በኃይል መፍታት የወለዳቸው ክስተቶች እንደሆኑ አስምረዋል። የጸጥታ አካላት በሳሱበት አካባቢ፣ የጸጥታ አካላት በሌላ ነገር የሚጠመዱበት አካባቢ ይህ አጥንተው ረብሻ የሚፈጥሩ ሽፍቶች አሉ። ቀድሞውም የነበረ ነው። በሂደትም ይኖራል ተብሎ ይጠበቃል። ብለዋል። አልፎ አልፎ የማገት ሁኔታዎች አለ፣ የመዝረፍ ሁኔታዎችም አሉ፣ ንብረት ማቃጠል ሁኔታዎች አሉ። እነዚህ እየቀነሱ ቢመጡም አሁንም አሉ ብለዋል። ከአዲስ አበባ በቅርብ ርቀት ባሉ አካባቢዎች ሳይቀር በተደጋጋሚ ስለሚፈጸሙ እገታዎች ባህሪም ሲናገሩ አብዛኛው እገታዎች የሚደረጉት ከኢኮኖሚ ጋር በተያያዘ ነው ሲሉ አቋራጭ ለመበልጸግ የሚደረግ እንደሆነም ገልጸዋል። አልፎ አልፎ እገታዎችም የፖለቲካ መልክ እንደሚሰጣቸው ያብራሩት ሚኒስተሩ ለዚህ ማሳያ አድርገው የአማራ ክልል ያቀረቡ ሲሆን በአካባቢው የሚንቀሳቀሱ ታጣቂዎች ኃይላቸውን ለማሳየት ሲሉ እገታዎችን ይፈጽማሉ ብለዋል። ሚኒስተሩም እገታዎችን ለመከላከል ማህበረሰቡ የነቃ ተሳትፎ ደጋግሞ ያነሳ ሲሆን ውስጣዊ ሁኔታዎችና አብዛኛው የሚልከተው ህብረተሰቡን ነው። ህብረተሰቡ የነቀት ሰዓት አካባቢ የሚጠብቅ ከሆነ ግን በወታደራዊ ኃይል ሁሉንም አካባቢ መጠበቅ አይቻልም ብለዋል። ወደ ቀጣይ ዜናችን እናልፋለን። የሶማሌላንድ ፕሬዚዳንት በሀርጌሳ የኢትዮጵያ ከፍተኛ ተወካይ ተቀብለው አነጋግረዋል። የሁለትዮሽ ግንኙነትና ቀጠናዊ ትብብር ለማጠናከርም ተስማምተዋል። የሶማሌላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ኢሮ በሶማሌላንድ የኢትዮጵያ ቆንጽላ ኃላፊ አምባሳደር ተሾመ ሹንዴን ሀርጌሳ በሚገኘው ቤተ መንግስታቸው ተቀብለው በሁለትዮሽ ጉዳዮች ላይም ተዋይቷል። ሁለቱም ወገኖች ትናንት ሚያዝያ 28 ቀን 2017 ዓ ም በአካሄዱት ውይ ውይይትም በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማጠናከር በሚወሰዱ እርምጃዎች ዙሪያም መነጋገራቸው ሆርን ዲፕሎማት ዘግበዋል። ይህ ውይይት የተደረገው ፕሬዚዳንቱ ለፓርላማ ባቀረቡት አመታዊ የሀገሪቱ ሁኔታ ንግግር ላይ ወደ ኢትዮጵያ ይፋዊ ጉብኝት ለማድረግ ዝግጅትም እየተደረገ መሆኑ ማስታወቃቸውን ተከትሎ ነው። በስብሰባ ላይም ከፕሬዚዳንት አብዱራህማን መሐመድ አብድላሂ ኤሮ ጋር የሶማሊያ የውጭ ጉዳይ ሚኒስትር፣ አለም አቀፍ ትብብር ሚኒስተሩ አብዱራህማን ዳሂር አደንም ተሳትፈዋል። በውይይታቸው ወቅትም ሁሉም ወገኖች የሁለትዮሽ ትብብር ለማጠናከር ያላቸውን ቁርጠኝነት ያረጋገጡ ሲሆን ገንቢ የሆነ ውይይት ያለው ጠቀሜታ ማጉላታቸውን ዘገባውም አመላክቷል። በመጨረሻ የትግራይ ክልል የጤና ባለሙያዎች 17 ወራት ውዝፍ ደሞታቸው እንዲከፈላቸው በሰልፍ ጠይቀዋል። የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅትም ሳያገኙ የቀሩትን የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠይቀዋል። የጤና ባለሙያዎችም ምቹ የሥራ ሁኔታ እንዲፈጠርላቸውም ጥያቄ አቅርበዋል። ባለሙያዎቹ ጥያቄ ያሰሙት ትላንት ረቡዕ ሚያዝያ 29 2017 በመቀለ ከተማ በሚገኙ የተለያዩ ጤና ተቋማት ውስጥ ባካሄዱት ሰልፍ ነው። ከትናንት ጀምሮ ለሶስት ተከታታይ ቀናት በክልሉ የሚገኙ የተለያዩ ጤና ተቋማት እንደሚካሄድ የተገለጸው የሰላማዊ ሰልፍ የጠራው የትግራይ የጤና ባለሙያዎች ማህበር ነው። የማህበሩ ፕሬዚዳንት ዶክተር ፍሳ ሸብር የጤና ባለሙያዎች በትግራይ ጦርነት ወቅትም በስራ ገበታቸው በመገኘት ለሕዝቡ አገልግሎት ሲሰጡ መቆየታቸው አስታውሰዋል። የጤና ባለሙያዎቹም የህክምና አገልግሎት እየሰጡ ቢቆዩም 17 ወራት ያህል ደሞታቸው ሳይከፈላቸው እንደነበርም ጠቁመዋል። ባለሙያዎቹ ትናንት ሰላማዊ ሰልፍ ሲያካሂዱ ውዝፍ ደሞታቸውና በጊዜው በትርፍ ሰዓት ያገለግሉበት ክፍያ እንዲከፈላቸው መሆኑን ዶክተር ፍሳሀ ለኢትዮጵያ ኢንሳደር ተናግረዋል። የጤና ባለሙያዎቹ በዚህ ሰልፋቸው የህግ ከለላ እንዲሰጣቸው፣ ከደሞዛቸው የሚቆረጠው ግብር እንዲቀነስላቸው፣ ነጻ የህክምና አገልግሎት እንዲሰጣቸው፣ የመኖሪያ ቤት እንዲመቻችላቸውም ጠይቀዋል። ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይህን ይመስል ነበር። በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።